ሰላም ጤና ያስ ለውዴ ቻና ቢዝ ተከታዮች እጅግ የሚያኮራና የሚያኮራ ደስ የሚል ጠቅላይ ሚኒስትር ዶክተር አብይ መልእክት አስተላልፏን። በዛሬው እለት የሚመረቀውም የሚያስጀምረውም አሻራ ያስቀመጠበትም የመሰረት ድንጋይ የተቀመጠበትን እነዚህን ጠቅላይ ሚኒስትር ዶክተር አብይ መልእክት አስተላልፏን። ቀጥታ ከሶማሌ ክልል ይህን የምንዳስ ሲሆነን የመጀመሪያ ዙር የጋዝ ምርት ማስመረቅ ስነ ስርዓት የዛሬ ይካሄዳል። የጎዴ ነዳጅ ዘይት ማጣሪያ ግንባታ ማስጀመር ስነ ስርዓት ይካሄዳል። የጎዴ አፈር ማዳበሪያ ፋብሪካም ግንባታ የማስጀመር ስነ ሲያስቀምጥ በዛሬው ዕለት እየተካሄደ ይገኛል። የሁለተኛ ዙሪ ጋዝ ምርት ማልማት ማስጀመሪያ በሶማሊያ ክልል ጎዴ ከተማ እየተከናወነ ይገኛል። እነዚህን በተመለከተ ጠቅላይ ሚኒስትር ዶክተር አብይ ያስተላለፈው መልእክት አለ። መልእክቱን እንደሚከተለው እዘን እንቀርባለሁ። ውዴ ቻናል ቤተሰብ ተከታታዮች ራእያችን ሰላምና ልማት ይሁን። ዶክተር አብይ ያስተላለፈው መልእክት ቀጥታ ዛሬ ኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል። የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይ አስቀምጠናል። ኢንቨስትመንት ሆልዲንግ ዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ እና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት አስቀምጠናል። የጎዴ ነዳጅ ማጣራ ሂላል የነዳጅ ስፍራ ድፍድፍ ነዳጅ ማውጣት፣ ማጣራት፣ ማጠራቀም በአመት ሶስት ነጥብ አምስት ሚሊዮን ቶን የማምረት አቅም አለው። በሌላ በኩል ደግሞ የማዳበሪያ ፋብሪካው ከካሉብ ጋዝ ስፍራ በማውጣት እና አንድ መቶ ስምንት ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት ሶስት ነጥብ ሚሊዮን ቶን በማምረት ያቀርባል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው። እድሎቻችን የመጠቀም ትብብሮቻችን የማጠናከር እና ሰላምን የማጽናት የጋራ ኃላፊነታችን የሚያሳዩ ናቸው። ስለዚህ ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰባችን አጠናክረን እንቀጥል ሲል ጥሪውን ዶክተር አብይ አቅርቧል። ይህን ስናደርግ ኢትዮጵያ በዓለም መድረክ ከፍ እናደርጋታለን ሲል ገልጿ ነው። ውዴ ቻናል ቤት ተከታታዮች እጅግ ደስ የሚልና ደስ የሚል ራያችን ሰላምና ልማት ይሁን። ከዚ በላይ የሚያስደስት የለም። በጣም የሚገርምና የሚገርም ነው። እኛ ኢትዮጵያውያን አፈሯ የሚበላ አየሯ፣ ጠረኗ የሚናፍቅና የሚሸት ማንም የሚናፍቃት ሀገር ይዘን ዛሬ በሴራ ሀገራችን በባንዳ በተላላኪዎች እያተራመሱ የሚገኙትን በእጅግንም በሀገር መከላከያ ሰራዊት ድራሻቸውን በማጥፋት ለዕድገታችን ጎዳና ወደኋላ እንዳይጎቱትን ተጠናክረን ልማታችን እናፋጥን። በጣም ይገርምኛል። የታደለች አገር ይዘን ግን ስልጣን ጥማተኞች ወይም ባንዳ ተላላኪዎችን እስከ ፍጻሜያቸው ማጥፋት አለብን። በጣም የሚገርምና የሚገርም ትላልቅ ፕሮጀክቶች እየተጀመሩ ይገኛሉ። ይሄ የሚያኮራም ደስ የሚል ፕሮጀክት ነው። አንድ ነገር አስታወሱኝ። ራሻ ያሰረችው አሜሪካዊ ነበር። ትራምፕ ሲመጣ ይሄ ራሻዊ ሲፈታ ቃለ መጠይቅ ሲደረግለት ሁሌም ዴይ ቱ ዴይ በየቀኑ የሀገሬ መዝሙር እዘምራሉ ይላል። ሀገር ሕዝቦቿ ናቸው። ስለዚህ የሀገር ፍቅር ምን ያህል ምን ያህል ሌሎች እንደሚያንገበግባቸው እንመለከታለን። ስለዚህ ውድ ኢትዮጵያውያን፣ ሀገራችን ምንወድ ከሆነ ዜጎቻችን ነን። ዜጎቻችን ደግሞ ምንናፍቅ ከሆነ ለሰላምና ለልማት ጀብድና አርበኞች ሆነ መነሳት አለብን። ነፍጥ በኋላ ቀር በአንደኛው በሰለጠነ ዘመን የህዝባችን ኢኮኖሚ እያወደምነ ታላቅ ጀግንነት የመሰላችሁ ካለች ተሳስታችኋል። ስለዚህ በዛሬው ዕለት እንግዲህ ዶክተር አብይ በሚያኮራም ተስፋ በሚጥል መልኩ የዜጎችን ልብም በሚያሳርፍ መልኩ ከፍተኛ መልእክት ያስተላለፉበት እውነት ነው። በዚህ ደግሞ ሀገራችን ከፍ የሚያስደርግ ዋነኛ ምንድን ነው? ድህነትን ስናስወግድ ነው። ስለዚህ ውዴቻና ቤተሰብ ተከታታዮች እንኳን ደስ አላችሁ። በጣም ደስ ብሎሆና ብዙ በርካታ የሚሰሩ እንቁ የሆኑ ማዕድናት ያሉን ሀገሮች ነን። አንድ ነገር ላስታውሳችሁ፣ አባይ በርሃ ስንት ሸለቆ አባይ በርሃ አባይ በረሃ፣ ከጎጃም ኦሮሚያ ክልል የሚያተሳስረው ወይም ደግሞ አዲስ አበባ የሚያተሳስረው በጎጃም በነቀምት ወይም በወለጋ የሚያተሳስረው ሁለት አይነት አማራጭ መንገዶች አሉ። ምናልባት እድሉ ቀንቷችሁ በዚህ መንገድ ተጉዛችሁ ከሆነ አባይ ወንዝ የሚጓዘው በሁለቱ መካከል ባለ ሸለቆ ነው። እነዚህ ሸለቆዎች ማዕድናት የተተረፈረፉት ናቸው። በጥናት የተረጋገጠ እንደዚህ እንቁ ሀብቶች አስቀምጠን ዛሬ እንተራመሳለን። አይኖቻችን ገልጠን እንስራ፣ እንቀየር። ማዕድኖቻችን አውጥተን እንቀየር። በነፍጥ የሚመጣ ለውጥ የለም። ያለን ሀብት የተትረፈረፈ ነው። እነዚህ ሸለቆች አባይ የሚጓዝበት ከአዲስ አበባ ወደ ጎጃም ስገባ ከጎጃም ወይም ወደ ኦሮሚያ ስገባ ማለት ነው። እንዲሁም ከጎጃም ወደ ወለጋ ስገባ በሁለቱ የፌዴራል መንገዶች አማራጮች ተጠቅማችሁ የምታውቁ ሰዎች ካላችሁ አባይ ወንዝ የሚጓዝበት ሸለቆ እጅግ እጅግ በርካታ ማዕድናት እንዳሉት ጥናቶች ያመለክታል። እስካሁን ድረስም ብሎ የተቀመጡ ናቸው። አይናችን ገልጠን በተባበረ ክንድ አውጠን ብንጠቀምና ድህነት የተባለን ቆሻሻ ብናራግፍ የሚጠቅመን እኛ ነን። በነፍጥ የሚመጣ ለውጥ የለም የለም፣ መቶ ጊዜ መቶ የለም። የሀገራችን ኢኮኖሚ ከመጎተትና ውድ የሆነ የሰው ህይወት ወጣት ከመብላት ውጭ ስለዚህ ዛሬ በድህነት የምንታወቀው ታፔላችን ለመቀየር ካስፈለገ በሰላምና በትብብር መንግስት ያቀርብልኝ ሰላም አማራጭ ተጠቅመ ወደ ልማት ብንዘጋጅ እጅግ በርካታ በርካታ በርካታ የሚባለው ከሚባለውም በላይ መቀየር የሚችል ሀገራችን በዓለም መድረክ ከፍ ማድረግ የምንችልበት ጠቅላይ ሚኒስትሩ ዶክተር አብይ እንዳስተላለፉት ማድረግ የምንችልበት አማራጭና መብት በእጃችን ያለ ስለዚህ እናንተ ኢትዮጵያውያን አገራችሁም የምትወዱ በሀገር ውስጥም ውጭም ያላችሁ ወደ አንድ ብንሰባሰብ መልካም ነው። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አቢይ በዚህ በዛሬው ዕለት በሚካሄደው ስነ ስርዓት መልእክቱን አስተላልፏል። በስልጣን የሚመጣው ለውጥ የለም። ስልጣን ወንበር ቁጭ ብለህ ስላሽ ከረከር ሀገርን አታሽከረክርም፣ አትለውጥም። የሚሰራ ብቻ የሚለውጥ ስለዚህ ዶክተር አቢይ በዚህ አጋጣሚ ወደ ተለያዩ አቅጣጫዎች ሰሞኑ እየተንቀሳቀሰ ነበር። በራሻና ቆይታቸው ነበረ። አሁን ደግሞ በሶማሊያ ቆይታ ነበር። ስለ ሀገር እየተሰራ ነው። ምን እየሰራ ነው? ምን ሊሰራ ሄደ? የሚሉትም ብንከታተል ይጠቅመናል። ምንስ አንድም ታዞ ተመለሰ ለሀገሩ ወይስ ለሽርሽር ነው ወይስ ለጉብኝት ነው? አይደለም። እነዚህም ባንኩሮ ብትከታቱ ይጠቅማቸዋል፣ ይጠቅመናል እንጂ አራት ኪሎ በመናፈቅ የህዝብን ጉዞት ወደ ኋላ በመተው የሚመጣ ለውጥ አለን ብለን ከሰብን ተሳስተናል። እናንተ ባህዳና ባንድ የሆናችሁ ሸኔ ፋኖ ህዋት፣ ተመለሱ፣ ይብቃ፣ ሀገራችን እናልማ። ደግሞ የምታመጡትን ለውጥ አይኖርም። በግልጽ የምታመጡ ለውጥ አይኖርም። ለዚህ ደግሞ የተዘጋጀላችሁ አለ። መንግስት በሁለቱም አቅጣጫ እየሰራ ነው። የሀገርን ደህንነት ለማስጠበቅ የሀገር መከላከያ ሰራዊት በእጅጉ እያዘጋጀ ነው። የሀገር ሉዓላዊነት አስጠብቆ ለማስቀጠል ዘመኑ የደረሰበትን የትጥቅ ደረጃ በማሻሻል የሀገሩን ሉዓላዊነት እያስጠበቀ ይገኛል። በዚህ ደግሞ የውጭ ተልእኮ ተቀብለው የሚሰሩ በግልጽ በቃ የውጭ ተልእኮ ተቀብለው የሚሰሩ የፋኖ የሸኔና የህወሓት ውክልና ተሰጧቸው እነዚህ ተወካዮች ናቸው ህወሓት ሸኔ ፋኖ ተወካዮች ናቸው ኤርትራ እና ከግብጽ የሚሰጠውን ተልእኮ እያስፈጸሙ ያሉ ናቸው ይህ ግልጽ ነው በግልጽና በግልጽ ስለዚህ እነዚህ እስከ ፍጻሜያቸው መታገልና ድራሻቸውን ማጥፋት ያስፈልጋል አቅጣጫቸው ማርሻቸው እስኪቀይሩ ድረስ መስራት ያስፈልጋል መንግስት በሩን ክፍት አድርጎታል። የሰላም አማራጭ እንዲጠቀሙ ወደ ልማት እንዙር። ይብቃ ጦርነት፣ ሀገራችን እንጠቀምባት እላለሁ። በሌላ ቪዲዮ እስክንገናኝ፣ ወደ ቻና ቤተሰቦች መልካም ቆይታ